ሰላም ሰላም እንደት ናቸው? ይህ ጀኔራል ቲቶር ነው። በስሌቶች ትርጓሜ አንድ ነጥብ ሶስት ምን ይላል? በስሌቶች የተያያዙ ቁጥሮች ለተለዋዋጮች ወይም ደግሞ ቁጥሮችና ተለዋዋጮችን የያዙ የሂሳብ አጋላለጽ የአልጀብራ አገላለጽ ይባላል። ስለዚህ አልጀብራ አገላለጽን በደንብ እናያለን። ስለዚህ በስሌቶች ስንል በአራቱ ስሌቶች በመደመር በመቀነስ ማለት ነው። የተያያዙ ቁጥሮች ቁጥሮች ስንል ነኝ ማለት ነው። ተለዋዋጮች ጠያም ነደሎ እና ደግሞ ቁጥሮችና ተለዋዋጮች ስንል ቁጥሮችና ተለዋዋጭ ማለት ይሄ ቁጥር ነው። ይሄ ቁጥር ነው ተለዋጭ ስድስት ቁጥር ቢሆን ይህ ደግሞ ተለዋጭ ነው ማለት ነው። ስለዚህ እነኚህን የያዙ እነኚህን ነገሮች ምን ይባላል? የአልጀብራ የአልጀብራ አገላለጾች እንላቸዋለን። ስለዚህ ስምንትን እኔ እዚህ ጋር ዘጠኝ አለ እያለ እዚህ ጋር ስድስት እያለ በዛ ደግሞ ሶስት ሲቀነስ ስምንት አለ፣ ስድስት ሲደመር አምስት አለ የአልጀብራ አገላለጾች ናቸው ማለት ነው።